ቀውጧል እናቴ የተቀወጠ ነው ጋይስ የተቀወጠ ነው አብርሽና ጽጌዬ ማርስ ነው ጽጌ የተገኘችበት ታቃላችሁ ባንድ ግሩም ነው የሚቆመውና የቀወጡ ነው ጋይስ። አባት ደስ ይላል ምናምን ምናምን። ይህ አባትነት ግዴታ የተወጣ አይደለም። አብርሽ አብርሽ መቀጣት አለበት። ጽጌዬ እንዲ ከኤርሚ ላኮ ተላጣጥፎ መጣ። ለማንኛውም ረረረ የቀወጡ ነው ጋይስ። ቲክቶከሮች አልቀረ ዩቱበሮች አልቀረ ይው እነ ዳኒ እና ኤርሚ አረ ይኸው እሽሩሩ እያለ ነው ጋይስ። እና ይቺ ልጅ በማረሞ ፍራማ ማለት ነው ሜሪ። የቀወጡ ነው አብርሽ እይወ ይወ ወ ይወ ኧረ ወይኔ የተገለበጠ ልብሱ እና አዳሜ ፈታ ያለ ነው። የእኔ ቆንጆች ማለት ነው። የግሬስ ፋሚሊዎች ማለት ነው። አትናደዱ፣ አትናደዱ የገባችሁ፣ ቅድም የኤርሜላ በኤርሜላ ሰርች ነበር እና ብዙ የተናደዳችሁ ነው። አትናደዱ። እነሱ ከካሜራ ጀርባ ፒስ ነው። ጋይስ፣ የኔዎች ማለት ነው። የኔዋ አረብ አገር ያላችሁ የኔዋች ማለት ነው። እና ሮታ ብቻ ደህና ትሁን፣ እሱ ነው የምንፈልጉ አይደለ። ስለዚህ ፈታ ዘና ያሉ። አብርሽ እንግዲህ ሰብርሬት ያረገ ነው፣ ደስታ ላይ የአባትነት እንግዲህ ያው እንኳን ደስ አለ ያሉት ነው። እነ ዳኒ እነ ኤርሜ እነ ሜሪ ሌላም አለች። ዳኒ ፍቅረኛ እርጉዝ ናት የተባለችው አለች ከዋላለች። እና አስቡት እንግዲህ ጽጌ አለች። በቪዲዮ ግን እንደተጣሉ ነው አደል የሚታወቁ። እነዚህ ግን ፈታ እያሉ ነው። አንድ ላይ አያቸው፣ ጉዳችሁ አያቸው። ግን ንቁጋይሰዎች ጋይ ሰዎች፣ የኔ ውዶች፣ የኔ ዋች ማለት ነው። ላይክ አርገ። ደህና ናቸው ግን እንዴት ናቸው? ሁላችሁም ሰላም ብያለሁ። የምወዳችሁ ማከብራችሁ የነሲ ፋሚሊዎች ማለት ነው የሚታበረታቱኝ ከልብ አመሰግናለሁ። እንግዲህ እነዚህን ይዤላችሁ መጥቻለሁ። ፈታ ያሉ ነው የእኔ ውዶች። አያችሁ፣ እዚህ ጽጌም አለች። አስቡት ግን ከዳኒ ጋር እንደተጣሉ ነው። የእሱ እርጉስ የተባለችው አለች መሰለኝ ከኋላ እሷ ናት ይመስለኛል። ኤርሚም አለ አያችሁ። ፈታ ዘና ያለ ነው ህዝቤ ማለት ነው ቡታጅራ ሄዶ ይሁን አዲስ አበባ አብርሽ ተመልሰውን ማቆ ነገር የለም፣ ግን ዘና ፈታ እያለ ነውና አዳሚ ይህን እናንተ ግን የአረብ ሀገር ኩሽና ውስጥ ሆናችሁ ትጨናነቃላችሁና ለማንኛውም በትንሹ አድርጉ ማለት ነው። አይመስላችሁም? የእውነት ሄድ ስላችሁ የእውነት እንግዲህ ሮተም ላይ እንደሆነ አላውቅም፣ ገባችሁ? በምን ሁኔታ ውስጥ እንዳለ አላውቅም። እነሱ ፈታ ዘና እያሉ ነው። ገባችሁ? ስለዚህ ይሄ ነው ልላችሁ የምፈልገው እንግዲህ። የቀወጠች ነው ጽጌዬ ማለት ነው። የኔ ፍልቅልቅ ሲወድሽ እኮ ነው፣ ሲወድሽ። የኔ ፍልቅልቅ የኔ ውድ ነገር ማለት ነው። ቀወጠት፣ ቀወጠት። ጋይዝ እንአጣውም እንዴ? ገቢና ቁጭ ደግሞ እኮ የሩታ ቦታ ነው። ተቀመሹ ጽጌዬ። ነገሩ ይገባሻል። እና ምን ልላችሁ ፈልጌ ነው ወደ ራሳችሁ ተመለሱ እና እነሱ አንድ ናቸው ዞሮ ዞሮ አንድ ናቸው። ገባችሁ አብርሽ፣ ያንዳንዱን ነገር የሚያርቁ አትሳደቡ፣ ያንዳንዱን ነገር እያቃ ገባችሁ። እሱ በቃ ጥረቱ ምንድነው? ሁሌ ስለ እሱ እንዲወራ ሚዲያ መቆጣጠር ይፈልጋል። እየሩፍ አስባው። ለምን ለእናንተ ክብር ቢኖር ተመልካች። ሰሞኑን በጣም ደስ ብላችሁ በአብርሽም ደስ ስላችሁ ነበር፣ ግን ይኸው ከአንድ ሳምንት በኋላ ከሩ ከሪሜላ ጋር መጣ ማለት ነው። ሩታ ምን ይሰማታል? እንግዲህ ምን ይሰማታል? አራሶና አያቹሁ፣ ለኦዲየንስ ሳይጨነቅን በቃ ፈታ ብሎ መኖር ነው ፍላጎቱ። ብሩ ብቻ ያምጣ። እና እኔ ይሄ ስላችሁ ቅርታ ውዶቼ፣ ግን ከማየው ነው እንጂ አብርሽም ለእኔ ወንድሜ ነው። እና የቀወጡት ነው እናንተ የተረጋጉ ለማለት ነው እኔ ውዶች።